እንዲህ አይነት ሰው ቢሞት ለአላህ፣ ስለዚህ ሽኩር ነው መወረድ ያለበት። ስም መውለድ የሚጠራት አለ። የጀሃነም ሰው ስለሆነ እሱ በህሪበት ወዲያና ማዲ አያስፈልግም። የምስራች የምስራች አለ አርፈዋል። እንዴት አባት ደስ የሚል ቀን ነው ባናታች እኔን አሳመረው አይደል? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። ሙስሊሞችን የሚከፋፍሉ አሉ አውቃለሁኝ። ይሄ በደባ አዳምጡ፣ ሐቁን ነው የምነግራቸው። ምክንያቱም አንድ ሰው ሙስሊምን እንዲሚገፈትር ከሆነ ለሀገር አይጠቅምም፣ ለሙስሊሙም አይጠቅም፣ ለነን ሙስሊሙ አይጠቅም። ይህ የመጀ ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀማ እንዴት ቆያችሁ? ሰሞኑን ተጠፋፍተን ነበረ ኢንተርኔት አሌ። ከአሁን በኋላ በሰፊው እንገናኛለን። መግቢያ ላይ እህታችን አስያን እንደሰማችኋት በመጅልስ ዙሪያ ቪዲዮ ስሪልን ብሏት ዘመዶቿ የተንጨረጨረች ቪዲዮ ሰርታለች። ከአሁን በፊት እህት ወንድሞች ሰርቶባት ትቸው ነበረ። ነገር ግን ይህን ቪዲዮ እንዲሰራ ያደረገኝ መጅሊስ ላይ ያሉትን የምትቃወመው መጅልስ ምንድን ያለችው ለክርስቲያኖችም አይበጅም የሚል ንግግር ስለተናገረች ነው። በነገራችን ላይ ይህ ንግግር የይመርኮንበልሻ ነው። ታስታውስ ከሆነ የመጅልስ ምርጫ ቅስቀሳ ላይ ይመርኮንበልሻ በግልጽ ወጥቶ ሙስሊም ማህበረሰብ እየተሳደበ ገዳይ ናቸው፣ ለክርስቲያኖችም አይበጁም፣ ክርስቲያኖችም ተነሱ፣ ሙስሊሙን ተቃውሙ፣ መንግስትም ይህ መጅልስ አይበጅም፣ እኛን ምረጠን እያለ ሙስሊሙ ማህበረሰብ ገዳይ እያደረገ ለክርስቲያኑ ለመንግስቱ የማይበቃ እያለ ጭራሽ ሩቅ ምስራቅ ያሉ አሸባሪዎችን ስም እየጠራ ሙስሊሙ ማህበረሰብ ስም ሲያጠፋ ስለነበረ ያንን ነው ይዛ የመጣችው። አሲያ ካልሰማሽ መጅልሱ ምርጫ አውጥቶ ተጠናቆ መጅልሱ ለሚገባው አካል እጅ ደርሷል። አሁን ምን አድርጉኝ ነው? በፍጹም መታረም ያለበት ነገር ነው። ሙፍቲያችን ሐጂ ኡመር አላህ ጀነት አድርጋቸው የመቃብር ቦታቸው ሀይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ ነው የሚቀበሩት የሚል ነገር ሀሰን ታጁ ፖስቶ ጠይቼ፣ ይሄ ነገር እውነት ከሆነ ትልቅ ስህተት ያመጣል። ለሳቸውም ጥሩ አይደለም፣ ለኡማውም ለህዝበ ሙስሊሙም ጥሩ አይደለም። መቀበር ያለባቸው በእስላም መቃብር ከጓደኞቻቸው ከእስላም እህት ወንድሞቻቸው ጋ ነው መሆን ያለበት። በኋላ የሚያመጣውን ችግር ስታዩ ሀጂ ኦማርን በጣም ብዙ ሰው ስለሚወዳቸው ቦታውን ማምለኪያ ነው የሚያደርጉት። ቦታውን ይሳለሙታል፣ ይሰግዱበታል፣ ሌላም ሌላም ነገር። በተለይ ይህንን የወሰኑ አካላት ወደፊት የእሳቸውን መቃብር ቦታ የቢዝነስ ቦታ ሊያደርጉት ፈልገዋል ማለት ነው። ይሄ ትልቅ ስተት ነው። ትልቅ ስተት ነው። መቀበር ካለባቸው በሙስሊም መቃብር ቦታ ነው መሆን ያለበት። ይሄ ነው ሌላ ነገር የታሰበ ነገር ከሌለ ማለት ነው። አላህ ጀነት አድርጋቸው። ሙፍቲያችንን በጣም ትልቅ ዓሊም ሙፍቲ በጣም ምንወዳቸው እና የምናከብራቸው ታላቅ የኡማው አባት ነበሩ። አላህ ጀነት አድርጋቸው። በዚህ ዙሪያ ግን መታረም አለበት ብዬ አስባለሁ። የአዛን ድምፅ አንሰማ መባልና የሴቶች ጅልባባቸውን ወይም ደግሞ ሂጃባቸውን ለብሰው አይንቀሳቀሱ መባሉ ዛሬ ስላልተጀመረ ምንም የሚደንቀን ነገር የለም። ነገር ግን እኔ የገረመኝ ነገር ሙስሊሙ ማህበረሰብ በአክሱም ያሉት እህት ወንድሞቻችን እንደ ሙስሊም እንደ ላኢላህ ኢላላህ አባልነት አላፊነታቸውን እንዲው አላፊነታቸውን እንድትዋጡልን በማለት ጥሪያቸውን እያቀረቡ ባለ ሰዓት ማህበረሰቡ ለምንድን ነው ዝምታን የመረጣችሁት? በአክሱም ያሉት ሙስሊም እህት ወንድሞቻችን እባካችሁ እንደ ላይላህ ለላ አባልነት ግዴታቸውን ተወጥሉን መብታችንን ተነፍገናል እያሉ ጥሪያቸውን በሚያቀርቡ ሰዓት ለምንድነው መርጦ አልቃሽነትን መርጠን ዝም ያል ነው? ለፍልስጤማን በእያንዳንድ ነገሮች ድምፅ ስኮን የነበረው ወይም ደግሞ ባለህበት ቦታ ወዲህን ሲያቃጥለው የነበረው ከእነሱ ምንም ነገር ኖሮ አይደለም። የላይ ላህ ለላ አባልነት ውስጥ ስለቆረቆርህ ነው። ዛሬ በአክሱም ያሉ እህት ወንድሞቻችን ላይ የደረሰው ድርጊት ነገ አንተ ጋር የማይደርስበት ምንም ምክንያት የለው። ልንገድ ሀቢቢ፣ ስለዚህ እባብ ሳያጠቃህ ነው ማጥቃት ያለብህ። በአክሱም ያሉ እህት ወንድሞቻችን ኢጃባቸውንም ይለብሳሉ፣ አዛንም ይላሉ። የሙስሊሙ ማህበረሰብ እንደ ሙስሊምነታቸው እንደ ኢትዮጵያነታቸው ህገ መንግስታቸውን አስከብረው ተከብረው መኖር አለባቸው። በዚህ ደረጃ ዝቅ ማለት ከምር ያሳፍራል። የእናንተ መጨረሻ ምን እንደሆነ ሳታውቁ ካቲማችሁ በምን አይነት መልኩ እንደሚያልፍ ሳትረዱ በአላህ ስራ ትገባላችሁ። ምን አገባችሁ? ኸላስ፣ እነሱ አላህን ተገናኙ። ከቻለን ምህረትን ጠይቅላቸው፣ መክፊራ እንዲያደርግላቸው አላህን እንለምንላቸው። ከዛ ውጪ እንደዚህ ነው እንደዛ ነው ምን አገባችሁ? እ ይመለከታችኋል በአላህ ስራ በጣም እኮ ነው የሚገርመው! ፍርድ መስጠት ጀመራችሁ። ዱንያ ላይ ሁናችሁ ያ ረቢ ካቲማይን አሳምርልኝ እያላችሁ ድዋ አድርጉ። በሰው ስራ ትግቡ፣ መጨረሻችሁን አታውቁ። ስለዚህ ብታርፉ ይሻላችኋል።